ቤቶቹ የተናጠል ካርታ ስላላቸው የባንክ አማራጮችን እናመቻቻለን። አስቡት እዚሁ እየኖራችሁ እዚሁ ልጆቻችሁን የምታጫውቱበት እንዲሁም ደግሞ ሁለት ሞሎች ስላሉ የተለያዩ ፋሲሊቲዎች የምታገኙበት ገበያ የምትገበያዩበት ሌዠር የሆነ አፓርትመንት ነው። አሁን ላይ ለሽያጭ ያቀረብናቸው ሶስት ብሎኮች ሲሆኑ፣ ሁለቱን ብሎኮች በስድስት ወር የምናስረክባቸው በ20 ፐርሰንት ቅድመ ክፍያ ብቻ በስድስት ወር የሚረከቡትን ቤት ይግዙ። በመሀል ቦሌ ወሎ ሰፈር 20 ሺህ ካሬ ላይ ያረፈ ኮምፓውንድ አፓርትመንት ግንባታቸው 90% እና 60% የተጠናቀቁ አፓርትመንቶች በካሬ ከ110 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ኮምፓውንድ አፓርትመንታችን የተለያዩ ፋሲሊቲዎች ሲኖሩት፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ የተለያዩ ሞሎች፣ ሱፐርማርኬቱን በፍሎር አራት ቤት ብቻ ሌክዠሪ ያውም ለሁለት አባዋራ። አንድ ሊፍት ብቻ ተጨማሪ ሁለት ቤዝመንት ፓርኪንጎች አሉት። ቤቶቹ የተናጠል ካርታ ስላላቸው የባንክ አማራጮችን እናመቻቻለን። ቪዲዮም ያያችሁትን ይመስል ነበረ፣ እንደወደዳችሁ ተስፋ አደርጋለሁ። ለበለጠ መረጃ ቢሮ፣ ሳይት ኦፊስ ቪዚት ለማድረግ ከታች ባለው ስልክ ቁጥር ይደውሉልን። እናመሰግናለን